ብሔራዊና አስታራቂ ገዢ ትርክት በመገንባት እየተሰራ መሆኑን የብልጽግና ፓርቲ ገልጿል። የብልጽግና ስራ አስፈጻሚና የዲሞክራሲ ስርዓት ግንባታ ማዕከል የአደረጃጅ ዘርፍ ኃላፊ ሚኒስትር አቶ ፍቃዱ ተሰማ ከኤንቢሲ ኢትዮጵያ ጊዜ ግዝ ፕሮግራም ጋር በነበራቸው ቆይታ ፍጹም ልዩነትን ከሚያቀነቅኑ ትርክቶች የተላቀቀ አስታራቂና የሕብረ ብሔራዊ አንድነት ትርክት በሀገሪቱ ለማስፈን ፓርቲው አቅጣጫ አስቀምጦ እየሰራ ነው ብለዋል። በሀገራችን ተጨባጭ ሁኔታ የነበሩት ትርክቶች ሁለት ገዢ ትርክቶች ነበሩ። አንደኛው ፍጹማዊ አንድነት ትርክት ነው። ሁለተኛው ደግሞ ፍጹማዊ ልዩነት በፍጹማዊ አንድነት ታቃፊነት ለሚጎለው ምክንያት የተወለደ ትርክት ነው። ብሔራዊነት ማለት አሳሳሳሪ አሰባሳቢ ብዛ ማንነትን የሚቀበል ሀገራዊ አንድነትም እንዲጸና የሚያረግ ብዙሀ ማንነቶችን ተቀብሎ ጠንካራ ህብረ ብሔራዊ አንድነት መመስረት ነው። በውጤቱም ከፍጹማዊ አንድነትም ከፍጹማዊ ልዩነትም የተለየ ህብረ ብሔራዊት ፌዴራላዊት ዲሞክራሲያዊት የሆነች ጠንካራ ኢትዮጵያን ማጽናት ነው ማለት ነው። በአጠቃላይ ውጥረትን የሚያረግብ ለሁሉም ኢትዮጵያ፣ በሁሉም ኢትዮጵያ፣ ከሁሉም ኢትዮጵያ የሆነ ፍትሐዊነትና አካታችነት የነገሰበት ውክልነት ያለበት ደግሞ ወንድማማችነትና እህታማማችነት የነገሰበት ማለት ነው። አሉታዊ ትርክት አሉታዊ ውጤት ሰፊ ነው ያሉት አቶ ፍቃዱ ከሚለያዩ ነገሮች የሚያስተሳስሩ ነገሮች ይበዛሉና ልዩነትን ያማከለ አንድነት በመገንባት ወቅታዊ ትኩረት መሆኑንም አብራርተዋል። ከሚያለያዩ ነገሮች የሚያስተሳስሩ ነገሮች ይበዛሉ ነው። በዋናነት ያለፈ ታሪክ ጥሩ ነገር እናስቀጥላለን፣ መጥፎ ነገር እንማርበታለን። ለበቀልና ለቁዘማ እንጠቀምበት ሁሉም ባህል ሁሉም ሃይማኖት ሁሉም ታሪክ እኩል እቁና አላቸው ሁሉም ራሱን በራሱ ያስተዳድራል የሚያስተሳስሩን ትናንቶች ዛሬዎች ና ነጌዎች ላይ መስራት አለብን ከልዩነት ይልቅ በአስተሳሳሪ ጉዳዮች ላይ መስራት አለብን ብሎ ያስባል ለዚህም ደግሞ የልዩነት ምንጭ የሆኑትን በሀገራዊ ምክክር መድረክ መፍታት አለብን ሚዛን አለመጠበቅና ጽንፈኝነት ተጨባጭ ጉዳትና ጉለቶች መሆናቸውን አቶ ፍቃዱ ከጣቢያችን ጋር በነበራቸው ቆይታ ገልጸዋል። ገዢ ፓርቲ ብልጽግና ሚዛንን መጠበቅ ወይም ሚዛናዊነት ዋነኛ ትኩረቱ መሆኑንም ገልጸዋል። ሚዛንን ብልጽግና ማንነቱና መገለጫው ነው። ለኢትዮጵያ ደግሞ መፈወሻ ነው፣ ከችግሮቹ የምትወጣበት የምትገላገልበት መንገድ ነው ብሎ ነው ምና የሚያስበው። ምንም ነገር ሚዛን ካጣ ጥሩ አይሆንም። ሚዛናዊነት የጎደለው ነገር ሁልጊዜ ወደ አንዱ እያጋደለ አግላይነትን ወይ ጠቅላይነትን ያመጣሉ ስለምናስብ ነው በፖለቲካው የሆነውም እሱ ስለሆነ ማለት ነው የብሔር ማንነትንና አገራዊ አንድነትን ሚዛን መጠበቅ ያስፈልጋል። አቶ ፍቃዱ ተሰማ የብልጽግና ስራ አስፈጻሚ እና የዲሞክራሲ ስርዓት ግንባታ ማዕከል የአደረጃጅ ዘርፍ ኃላፊ ከጣቢያችን ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ነገ ምሽት ከሁለት ሰዓት ጀምሮ ይቀርባል። እንድተከታተሉን ከወዲሁ እንጋብዛለን።